አሎ፣ እንዴት ናችሁ? ሰላም ናችሁ? የጤና ቲዩብ ተከታታዮች ሰላም ናችሁ? እንዴት ናችሁ? እስኪ ዛሬ ደግሞ በኢትዮጵያ ውስጥ የሚኖር አንድ ገጠራማ ቦታ እየላችሁ መጥቻለሁ። ልትከታተሉኝ፣ እስኪ አሁን ብዙ ጊዜ ተፈጥሮ አድናቂ ነኝ። በእርግጥ አሁን አሁን ተፈጥሮ ከማድነቅ ይልቅ ሰዎች በብልጭልጭ ነገር እየተሸወዱ ይገኛሉ። ማለቴ ዘመናዊ ነገር አያስፈልግም ብዬ አይደለም ሰዎች ሰውን ከመፈለግ ተፈጥሮን ከማድነቅ ይልቅ በብልጭልጭ ነገር ባጌጠ ወረቀት እየተሸወዱ እሱን እሱን እያሉ ለማለት ያክል ነው። እስኪ እንከታተል። አንዴ ምን ሲባል ሰምቻለሁ መሰላችሁ? ከመጽሐፍ ነው ያነበብኩት። አንድ ፈላስፋ ነበረ እና እሱ ፈላስፋ ክረምት አካባቢ በአካባቢው በሽታ ይገባና እሱ ፈረሱን ጭኖ ሽሽት ይወጣል እና አንድ ጓደኛ ያገኘው እና ወደ የት እየሄድክ ነው ሲለው፣ አይ ሞት ለለበት እየሄድኩ ነው። እንዴ ልጆችን ቤተሰቦችን ትተህ ወዴት እየሄድክ ነው ይለዋል። አይ ወዳጄ፣ እንግዲህ ቤተሰቦች ያለቁ ብዬ እኔ ማብሬ ልሙት ይለዋል። እና ከቤተሰቦች ተነጥለህ አንተ ምን አይነት ሕይወት ልትኖር ነው ሲለው፣ አይ ወዳጄ፣ እስኪ ተመልከት ተፈጥሮ ነው። እግዚአብሔር በተቆጣ ጊዜ መሬትን መክርን ሲመታት መሬት ሰባጣና ጎባጣ ሆነ። በእነዚያ ላይ የሚበቅሉ አበቦች፣ የእጽዋ ዝማሬ ወጠርቶ ሳላየው ፍሬዎችን ሳልቀምስ እንዴት ልሙት? እኔ መሞት አልፈልግም፣ አለው ይባላል። እና ምንድን ነው ሰዎች ብዙ ጊዜ ተፈጥሮ ማድነቅ አለባቸው። የእግዚአብሔርን ጥበብ ማለትም ተፈጥሮ እንዴት እንደሆነ ማወቅ አለባቸው። የሀገራቸውን መልካም ምድር አቀማመጥ እሱን እሱን ለማሳወቅ ያክል ነው እንደዚህ አለፌ አለፌ ተፈጥሮን እየላኩላችሁ ያለሁት እና እናንተም እስኪ ተፈጥሮን እያነሳችሁ አንዳንድ ታሪካዊ ቦታዎችን እያስታወሳችሁ። በነገራችን ላይ ይህ አካባቢ፣ የምትመለከቱት አካባቢ በደርግ ዘመነ መንግስት የተሰራ ማለት የተተከለ እጽዋቶች ናቸው። እንደዚህ በርቀት እያነሷቸው ያሉ የደርግ ዘመነ መንግስት በኢትዮጵያ ውስጥ በአማራ ክልል በምስራቅ ጎጃም ከደብረ ማርቆስ እስከ ሞጣ ከሚባለው ከተማ ድረስ መንገዱን ወይም አስፋልቱን በእነሱ እንትን ለማድረግ ነበር የፈለገው፣ የሚባለው እንደዛ ነው። እንግዲህ መንገዱን በሙሉ በዛፎች የተከለለ ለማድረግ ታስቦ የተተከለ ነው የሚባለው ይሄ አሁን የምታወስ በርቀት የምትመለከቱት ችግኝ የተተከለው እናም ምንድን ነው አሁን አሁን እንደአሁኑ ፖለቲካው ሳይበላሽ ህዝቦች በፖለቲካ ትልሹም ትልቁም ፖለቲካ ብቻ የውስጥ ለውስጥ ጦርነት ሳይበዛ ነበር። አሁን አማራ፣ ትግሬ፣ ኦሮሞ፣ ጉራጌ፣ አፋር እየተባለ እንደዚህ መገዳደል ሳይኖር የዛኔ ኢትዮጵያ አንድ በሆነችበት ጊዜ የኢትዮጵያ መልክዓ ምድር ለማሳመር ነበር ያው መንግስቱ ኃይለማርያም ይሰራ የነበረው የሚባለው እንግዲህ ያው ብዙም ነው እዛ ወቅት ባንኖሩም ባንደርስበትም እና እናንተም እስኪ በዚህ አጋጣሚ ገባ እያላችሁ እስኪ አንድነታችን ለማምጣት ፍቅር ለማምጣት እንሞክር፣ እየተነጋገር ይህ በዚህ አጋጣሚ ያው የጤና ቲዩብ ተከታታይ የሆናችሁም ኦንላይን ላይም እየተገናኘን አንዳንድ ነገሮችን ብንነጋገር ጥሩ ነው። ያው ከጸብ ፍቅር ሳይሻል አይቀርም። ምንም ይሁን ምን ለአንዳንድ ጥቅመኞች ወይም ለስልጣን ማቆያ ተብሎ ሰዎች መገዳደላቸው ቀጥሏል። እስኪ እናንተ ደግሞ እኔ አማራ ነኝ፣ እኔ ኦሮሞ ነኝ፣ እኔ ትግሬ ነኝ እያላችሁ ከመከፋፈል ይልቅ አንድ ኢትዮጵያን ለማምጣት እንነጋገር ለማለት ያክለም እስኪ ያላችሁን ሀሳብ ኮሜንት ላይ ማስቀመጥ ትችላላችሁ።